ሰላም፣ ሰላም እንዴት ናችሁ? የቻናል የቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ግላች የመጣው ለየት ያለ ቪዲዮ ነው ማለት ነው። ዓረፍተ ነገር ረጅም ረጅም ረዘም ያለ ዓረፍተ ነገር ነው ማሳያችሁ። በተለይ ማንበብ ላይ ላላችሁ፣ ቃላቶችን ማንበብ ላይ እያገጣጠማችሁ ላላችሁ ተማሪዎች ይጠቅማቸዋል ብዬ አስባለሁ። ቪዲዮ እስከ መጨረሻ ድረስ አብራችሁ ይቆዩ። አጭር ነው፣ ብዙ ደቂቃ አንቆይም። አብረን እንለማመዳለን። እንዴት ግን ማንበብ እንዳለባቸው አሳያቸዋለሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። ላይክ እና ሼር በማድረግ ተከታተሉ። መልካም ቆይታ ሆንላችሁ። እሺ ተመልሻለሁ። አነብላችኋለሁ ማለት ነው። መጀመሪያ ላይ የሌሎችን የሌሎችን ይላል። መጀመሪያ ላይ ያለው እንግዲህ ዓረፍተ ነገር ስታነቡ ይህንን እየጠበቃችሁ ነው የምታነቡት። የሌሎችን ይላል ማለት ነው። የሌሎችን ከዛ አ መ ለ ከትና አመለካከትና፣ ይላል እና የምትለው መጥራት አለባችሁ። አመለካከትና፣ አመለካከትና ብላችሁ ስፔስ ክፍት አለው ማለት ነው። ስታነቡ እንደዚህ ነው የምታነቡት፣ አመለካከትና። ከዛ ፍላጎት፣ ፍላጎት፣ ፍላጎት አላችሁ። ፍላጎት። እሺ፣ ቀጥሎ ደግሞ የማድ ነቅ የማድነቅ የማድነቅ ይህ ማለት ነው። የማድነቅ የማድነቅ ትላላችሁ። እስከዚች አጀምራችሁ ማለት የማድነቅ። አሁንም ክፍታለሁ የማድነቅ። ከዚያ ባህሪ ባህሪ አላችሁ ባህሪ። እሺ ባህሪ ባህሪ ታሳያላችሁ፣ ታሳያላችሁ፣ ታሳያላችሁ። እሺ አሁን አንዴ የረጅምን አሁን ያነበብ ነው ማለት ነው። እሺ ከመጀመሪያው የሌሎችን አመለካከትና ፍላጎት ፍላጎት የማድነቅ ባህሪ ታሳያላችሁ ታሳያላችሁ። የመጨረሻው ማለት ነው ታሳያላችሁ። እንደዚያ አድርጋችሁ ነው የምታነቡት። ስታነቡት ከመጀመሪያው ብቻ ብቻውን ታነቡትና ከዚያ አንዴ ስታነቡት የሌሎችን አመለካከት እና ፍላጎት የማድነቅ ባህሪ ታሳያላችሁ ይላል ማለት ነው። ታሳያላችሁ እንዲያርጋችሁ ተለማመዱበት። ኦኬ፣ አሁን ደግሞ ቀጥሎ ያለውን እናንበብ። ቀጥሎ ያለው ደግሞ ሌሎችን ሌሎችን ይላል ሌሎችን ከዚያ ስ ለ ስለ ምትሏን ብቻ ታነቧታላችሁ። ሌሎችን ብላችሁ ከዛ ስለ ማክበር ባንድ ላይ ስለ ብላችሁ ከዛ ማክበር ስለ ማክበር የሚለው ባንድ ላይ ይነበባል። ስለ መጀመሪያ ስለ ትሩና ከዛ ማክበር ትላላችሁ። ከዛ ጽንስ ጽንስ ትላላችሁ። ጽንስ ሐሳብ ሐሳብ ሐሳብ ከዛ ታብራራላችሁ ታብራራላችሁ ታብራራላችሁ እስቲ አንድ ላይ እናንብበው። የሌሎችን ስለ ማክበር ሌሎችን ስለ ማክበር ጽንሰ ሀሳብ ታብራራላችሁ ሌሎችን ስለ ማክበር ጽንሰ ሀሳብ ታብራራላችሁ ብላችሁ ታነቡታላችሁ ማለት ነው እና ስታነቡ እናንተ አሁን ብቻ ብቻቸውን ነው የምታነቡት ብቻ ብቻቸውን። ለምሳሌ ሌሎችን አላችሁ ከዛ ስለ ና ማክበር አሁንም ክፍታለሁ ጽንስ ጽንስ ከዛ ሀሳብ ሀሳብ ትላላችሁ። ከዚያ ታብራራላችሁ የሚል ዓረፍተ ነገር ረዘም ያለ ዓረፍተ ነገር ይሆናል ማለት ነው። ኦኬ፣ ቀጥሎ ደግሞ አሁንም ሌሎችን ይላይም ሌሎችን ይላል። ከዚያ ማክበር ማክበር ሌሎችን አላችሁ ከዛ ማክበር ማክበር ለምን ለምን ለምን አላችሁ ለምን እንደሚያስፈልግ ረጅም ነው ይሄ። እንደሚያስፈልግ እንደሚያስፈልግ እንደሚያስፈልግ ከዛ ትገልጻላችሁ ትገልጻላችሁ ለምን እንደሚያስፈልግ ትገልጻላችሁ ሌሎችን ማክበር ለምን እንደሚያስፈልግ ትገልጻላችሁ እችኛ ትገልጻላችሁ ይላል ማለት ነው። እሺ አንዴ እና አንበበው መጀመሪያው ሌሎችን ይላል። ይሄ ሌሎችን ሌሎችን እዛ ማክበር ማክበር ለምን ይላል። ለምን ለምን እንደሚያስፈልግ ትገልጻላችሁ እንደሚያስፈልግ ትገልጻላችሁ ብላችሁ ታነባላችሁ ማለት ነው። በዚህ በእንደዚህ አይነት ነው ማንበብ የምትችሉት። አሁን ደግሞ ቀጥሎ ያለውን ደግሞ እናንብበው የሌሎችን የሌሎችን ከዛ ፍላጎት ፍላጎት የሌሎችን አላቸው ከዛ ፍላጎት አላቸው ከዛ እና ይላለች የሌሎችን ፍላጎት ከዛ እና ትላለች ሁለቷ ፊደል እና ከዛ አመለካከት አ ከዛ መ ከዛ ለ ከዛ ካ ከዛ ከ ከዛ ት አመለካከት ትላላችሁ። አመለካከት ታከብራላችሁ ይላል። ታከብራላችሁ ታ ከ ብራ ላ ች ሁ ታከብራላችሁ ትላላችሁ ማለት ነው። እስቲ አንዴ እናንበበው የሌሎችን ፍላጎት እና አመለካከት ታከብራላችሁ። ታከብራላችሁ ለማለት ነው። ደርጋችሁ ነው የምታነቡት። እሺ አሁን ደግሞ ቀጥሎ ያለውን ደግሞ እናንበበው የ የተከበረ የተከበረ ሰው የተከበረ አላቸው ከዛ ሰው ባትባረይንን ባህሬይን የተከበረ ሰው ባህርይን ትገልጻላ ች ትገልላችሁ ትገልጻላ ችሁ ትገልጻላችሁ ይላል ማለት ነው። ምን ላን የተከበረ ሰው ባህሪን ትገልጻላችሁ ስታነቡ የተከበረ ብቻዋን ሰው ከዛ ባህሪ እስከዚች ድረስ ከዛ ትገልጻላችሁ ትላላችሁ ማለት ነው። እንዲያርጋሽው አለማመን ከዛ መጨረሻው መጨረሻው ሌሎችን ሌሎችን ይላል። ይህም ያለ ማክበር ያለ ማክበር እስከዚ ያለ ማክበር ሌሎችን ያለ ማክበር ከዛ የሚያስከትለውን የሚያስከትለውን የሚያስከትለውን ውጤት ውጤት ትለያላችሁ ትለያላችሁ። እስኪ እንድገመው፣ ሌሎችን ከዚህ ጋር ሌሎችን ከዛ ያለማክበር ያለማክበር የሚያስከትለውን የሚያስከትለውን ውጤት ውጤት ትለያላችሁ ትለያላችሁ ትለያላችሁ እንደዚህ ያርጋችሁ ማንበብ ትችላላችሁ ማለት ነው። በጣም ቀላል ነው። እናንተ ስታነቡ ግን ልክ እኔ እንዳሳየዋችሁ እያደርጋችሁ ብታነቡት የተመረጠ ይሆናል። የዛሬ ቪዲዮ ይሄን ይመስል ነበር። ከተመቻችሁ ላይክ፣ ሻር አርጉ ለጓደኞቻችሁ እንዲደርስ ማለት ነው፣ እንዲማሩበት በሌላ ቪዲዮ እስከሚመጣ ሰላም ሁኑ። ቻው